ከረዥም ጊዜ በኋላ ለመጀመሪያ ጊዜ አብርሽና ሩታ ተገናንተው በሰከነ መንፈስ ሲያወሩ ለመጀመሪያ ጊዜ ሳይ ነው። እጅግ በጣም ደስ ይላል። እንደዚህ ነው የሰው ልጅ እንግዲህ በተረጋጋ መንፈስ ሲያወራ ነው ሁሉንም ነገር መፍታት የሚችለው እና እስከ ዛሬ ድረስ እንግዲህ ከተጣሉ ጀምሮ ምንም የተረጋጋ መንፈስ አይተናናቅም። ሁለቱም መጣላት መጣላት ብቻ ነው የሚያውቁት እና ዛሬ ግን ፍቅር ከተቀባበሉበት ቦታ ወሰዳት፣ ብዙ ነገሮችን አስታወሰች። ሩታ ግን እኮ የምር ምስኪን እንቧ ቀርብ ነው፣ እንቧ መካከል ላይ የሆነ እንቅንቅ አደረጋት ማለት ነው። እና በዚህ አጋጣሚ እንባም የሆናችሁ ሰዎች በጣም ከባድ ነው፣ መናገር የምትፈልጉትን ሳትናገሩ እንባችሁ የሚያውቃችሁ እና እንግዲህ ከዛ ቦታ የወሰዳት አብረሽ በጣም ብዙ ስበብ ሊኖረው ይችላል። ሩታ ድሮ እንድታስታውስ እዛ ቦታ ላይ ምን እንደተፈጠረ፣ ምን እንደተካሄደ ወደኋላ እንድትመለስ ነው የወሰዳት። እና መሆኑም አልቀረም ወስዷታል፣ ወደኋላ ተመልሳለች ማለት ነው ብዙ ትዝታዎች አሉ ከዛ ቦታ ላይ እና እንግዲህ፣ በዋነኛነት አንቺን ናፍቃሽኝ ነው ለማየት ነው የመጣሁት እና ከዚህ ቦታ ላይ ድሮ ጠጭን ነበርን። አሁን እኔ ወፍር ያለው አንቺ መወፈር ሻል ብሏል ማለት ነው። የሩታ መወፈር ደግሞ የኔ ጥቅም አለው፣ ያንተ መወፈር ዝም ብሎ ነው ብላለች። ስለዚህ አብረሽ በስፖርት አስወግድ ያንተን መወፈር ማለት ነው። እውነት እኮ ነው የወንድ ቦርጫም የሚሰራ ሲጀመር፣ ግን ቦርጫም አደለም አብረሽ እንደው ሲናደድ ምናምን ስፖርቱን ቶ መሰለኝ ትንሽ ሞላ ሞላል እንጂ ቦርጫም አደለም ማለት ነው። ሩታ ግን ወፈረችም አልወፈረችም ነገ አብርሽን የመሰለ ልጅ ዱብ ልታረግለት ነው ለአብርሽ አለማየሁ እና ዛሬ ሲታዩ ሲያሳዝኑ ነው የምርደትን ሩታ ደግሞ ስታሳዝን እንድች ስስትብላ ስታየው ምናምን ዓይኗ ላይ እጅግ በጣም ናፍቆት አለ። እውነቱን ለመናገር እኮኔ አብርሽ ትንሽ ግራ ያጋባኛል እኮ የአብርሽ ነገር በቃ ቆልፍ የሌለው ነገር ነው የሆነብኝ። ሩታን ይወዳታል እኮ እሱ ራሱ አስተያየቱ ማለት ነው፣ ማለት የፍቅር አስተያየት ነበር ሲያዝ የነበረው እና አብርሽን ግን ልቡን እየቀየረ ያለው ሰው ነው ብዬ ነው ማስበው፣ እሱ አይደለም። በጣም ተሰስስ ነበር ሲተያዩት የነበረው ማለት ነው። እና እንግዲህ ዛሬ ይሄን ያሳየን ነገ ደግሞ ሰላማችሁ ፍቅራችሁን ያሰማን በመካከላቸው ሰይጣን ቢይዝላችሁ በጣም መልካም ነው። አንድ ላይ ሆነው ልጃቸውን ቢያሳድጉ እጅግ በጣም ደስ ይላል። የእናት አባት መጣላት ለልጅ ነው ጉዳት የሚፈጥረው። እውነት ልጅ የአንዱን ናፍቆ ሳይጠግብ ያድጋል። ለምሳሌ ወይ እናት ሊሆን ይችላል፣ ወይ አባት ሊሆን ይችላል። ገባችሁ አረላ እናት እና አባት ሲለያይ ያለው መከራ፣ አባት እየናፈቃችሁ ግን እናንተ የማታገኙበት ሁኔታ ላይ ሊሆን ይችላል አባታችሁ። እና ስለዚህ በዚህ ሕጻን ልጅ ባይፈረድበት፣ ገናችን ምድር ያላያትን ልጅ ያለ አባት እንዲያድግ መፍረድ በጣም ይከብዳል። እናትየዋም ራሱ ትናንት ስትናገር የነበረው ትክክል ነው። ልጁ በፍጹም ያለአባት ማደግ የለበትም እያለች ነበረን። ነው እንግዲህ ለምንድን የመጣ ስትለው መቶ ፐርሰንት አንቺን አፍቀሽኝ ነው ላይሽ ነው የመጣዎች ነው ያላት ማለት ነው። ነገር ግን ሩታ ያልተፈታላት ጥያቄ አለ። እውነት ነው፣ እውነት ነው። እኔ አሁን በሩታ ልፈርድ አልችልም። አዎ ምንድን ነው አብረሽ ሰሞኑን ከሩታ ማን ነው ከሄርሜላ ጋር እየተደረገ የነበረው ልክ ስላልነበረ ያ ነገር ቆልፎ ኖባታል ማወቅ ትፈልጋለች፣ እንዲያስረዳት ትፈልጋለች ግን አብርሽ ዛሬ ነገሮች ላላላላ ነው ሲያደርጋቸው የነበረ ጠበቃ አላደርጋቸውም። በእርግጥ ያንን ነገር ካነሳሁት እንጣላለን ደግሞ ወደ ሌላ አቅጣጫ እንሄዳለን ብሎ አስቦም ሊሆን ይችላል። ነገር ግን ሩታ በምጠይቅበት ሰዓት እንደዚህ ሰከን ብላ በምጠይቅበት ሰዓት ግዴታ ነው የማስረዳት ግዴታ አለበት አብርሽ። ዝም ብሎ ነገሩን አለባብሶ ሊያልፍ አይገባም። እሺ፣ እንደዛ ከሆነ እኔ ናፍቃ ከመጣ እኔን ለማየት ከመጣ እኔ ማየት የሌለብኝን ነገር እንዳይ ለምን ታደርጋለ? አለችው ሰሞኑን ሲሳሳሙ ስለነበረ እንግዲህ፣ ሄርሜላ አንዴ ጉንጩን አንዴ ሙሉ ሞጮ ባገኘችው አጋጣሚ ዝም ብላ እየጎረሰች እንጀራ መሰላት እንዴ። ቆይ ሄርሞ ግን ምን አስበሽ ነው ባልተቋጨ ነገር ላይ ገብታ? አሁን ሄርሞን በጣም ለራሷም ጉዳት ነው የምትፈጥረው። አሁን አፍርሽና ሩታ ሲታረቁ ምናምን ለራሷ ጉዳት ትፈጥራለች ሄርሚላ ማለት ነው። ላይክ ልቧ ይሰበራል እና ያ ነገር እየሆነ ስለነበረ ይሄ ቁልፍ ሆኖባታል። ሩታ እንዲያስረዳት ትፈልጋለች፣ ግን አብሮች ለላ አድርጎ ሳያስረዳት ነው የቀረው ማለት ነው። እና እውነት ትዳራችሁን ማዳን የምትፈልጉ ከሆነ አብራችሁ የመኖር ፍላጎት ካላችሁ አንድም ነገር ሳታስቀሩ ሁሉን ውስጥ ሚስጥሯን ዝግዝግ አድርጋችሁ ተነጋግራችሁ ታረቁ። ሩታ ለምትጠይቅ ጥያቄ ግዴታ ነው አብርሽ መመለስ ማለት ነው። ይሄ ዳር ዳር ብሎ ማለፍ ሳይሆን እንደው በቃ እንጣላለን ምናምን ሳይሆን ከካሜራ ጀርባ ቁጭ ብላ እየሆነ የነበረውን ነገር ሩታን ለማስቀናት ነው ወይ ወይስ ደግሞ የምርህን ነው አብርሽ ሄር ሙናፍ ቅራሃት ነው የሚለውን ነገር ብታስረዳት ደስ ይለናል። አብርሽዬ ከዛ ሩታ ትመለሳለች። እስኪ አንተ ራሱ ተሸነፍ ላንዴና ለመጨረሻ ጊዜ። ምን ችግር አለ? በቃ ይቅርታ ሩታዬ ይቅርታ፣ ወደ ትዳራችን እንመለስ፣ ልጃችን እናሳድግ ብትላት ሩታ የምሬን ምልስ ትላለች? አሁን ላይ በቃ ተሸንፋለች ማለት ነው። ዳር ዳር አትበል። ከምራ ከምራብርሽ የሰውን ወሬ እንዳትሰማ ከዚህ በኋላ በራስ ልብ የሚልን አዳምጥ በፈጠረ አምላክ። ሲቀጥል ደግሞ እኔ በጣም ከትክሻዬ ላይ ብዙ ነገር አለ፣ የተሸከምኩት ነገር አለ፣ ለሰው ብሎ የምናደርገው ነገር እያለ ነበር እና በእርግጥ ሰው ሲያፈቅራችሁ እናንተ በዛ ሰው ላይ መቼም ልትረማመዱ አችሉም። የሆነ ትሪት የምታደርጉበት መንገድ ሊኖር ይችላል። የአብርሽ ግን በዛ ይሄ መሳሳሙ ምናምን አስፈላጊ አይደለም። የፈለገ ሄርሚላ ብታፈቅረህም ከሚስት ጋር ገና ነገሮች ሳይቋጩ በዚህ ደረጃ መራመድ አያስፈልግም። ይህ ልክ አይደለም አብርሽ። እንዴ እውነቴን ነው። ማለት ትሪት በምታደርግበት ነገር ትሪት ብታደርጋት ችግር የለውም። ሄርሚላን እኮ ከዛ ሙድ ለማስወጣት ምናምን ነገር ነገር ግን አግባብ ያልሆነ ነገር ሲደረግ እንኳን ሚስት አይደለም ህዝብ አዳሙ እየተናደደበት። እንዴ ላይ ሶ ከዚህ በኋላ ትዳርን የምትፈልግ ከሆነ እውነትም ከልብ የምመለስ ከፈለግ በቃ ሄርሞ ጋር የምትሆነውን ነገር ጋፕ ብታደርገው ደስ ይለናል ማለት ነው። እና ብቻ ዛሬ እንግዲህ እንደዚህ ደስ ብሎኛል፣ እንደዚህ ሲያወሩ ሳያቸው ማለት ነው።